ወይ ጉድ ዘንድሮ! ወይ ጉድ ዘንድሮ! የዘንድሮ ዩቱበሮች እኮ በቃ ጉድ ያፈሉ ማለት ነው። ሰይድም አሁንም እዛው ላይ ነው። እሱ መያም በቃ እኔ እኮ ሮዚን ስለምወዳት ነው፣ ሰይድ እንዳይበድላት ብዬ ነው እያለች ነው። እናንተ ምን ትላላችሁ? አሰላሙ አለይኩም ወረሕመቱላሂ ወበረካቱ ውድ የተከበራችሁ የሀያት ቤተሰብ ወይ እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉም ሰላም ነው። አልሐምዱሊላህ እንግዲህ ዛሬ ማለት ነው መጥቼላችኋለሁ ሱመያም ሰይዲም ሮዛም ኧረ ተው ስሲ ንስስ ምን ልበላችሁ በቃ ጉዲ ያፈሉላችኋለሁ ጉዲ አፈሉ ነው ምላችሁ እኔ በጣም ነው በቃ ግራ ገባኝላችኋለሁ እና እንዴት ናችሁ ደህና ናችሁ ዛሬ እንግዲህ ማለት ነው ሱመያ እኔ ሰይዲን እኮ እንትን ያላልኩት ለእንትን ብዬ ነው፣ ይጎዳታል ብዬ ነው እያለች ነው። ስለዚህ ከኔ እሷን ቢያገባ በጣም ደስ ይለኛል፣ ነገር ግን እንዳይጎዳት ብዬ ነው። እኔ በጣም ስለመወዳት ነው። ሮዛም በጣም ወዳት አለውኝ እያለች ነው። ቤዛ ደግሞ ድራማ እየሰሩባት ነው እያለች ነው ላችኋለሁ። እናንተስ ምን ትላላችሁ እናንተስ ምን ትላላችሁ እኔ እንግዲህ ሶመያም ህይወቷን ተውት አርጋ በቃ የዩቱብ መከረኛ ወይ አዲባ አበባ ሀገር አትመለስ ወይ አዲባ ተቀመጥ እሱ ማሽ ወይ ያያለች ነው እኛ እኮ በስንቱ እንብሸቅ ነው ነው የምላችሁ ካባይ በስንቱ በስንቱ በስንቱ እንምከር ስንቱ እንጨቅጭቅ ስንቱን እንትን እንበል ማለት ነው እንዴ? እናንተ እኮ በቃ በዛ ነው የምላችሁ። ሁሉ አነስ እንኳ ትንሽ ትንሽ የሰው ልጅ እኮ ትንሽ አነሳ ነሱ እንኳን ይባል ነበር። እናንተ እኮ ሲበዛ ሲበዛ ሲበዛ ሲበዛ ነው በጣም የሆነ ስራችሁ ሁላ ያስጠላባችሁ ማለት ነው። ኧረ ተው እስኪ፣ አንዳንዴ እኮ የሰው ልጅ አቀብና እንኳ ብትሉ ጥሩ ነው። ልክ እንደማይታወቅባችሁ እኮ እያደረጋችሁት ነው። ሀባይቢ ማለት ነው እና ሁላችሁም እኛ እንዲሆን የመዲሁን ቅመሞች እንዲራማ መሆኑን አውቃለን። ነገር ግን ፎዚ ምስኪናት ነው ማስበው እውነት መሰለኝ። ያው እንግዲህ መጠጣቷ ማለት ነው እና አሁን እሱ መያ ማለት የያዘችው ሰይዲ ነው አለች። ሰይድና ቢዛ ተመካክረው ነው እሷ ላይ ድራማ እየሰሩባት እና ግዴታ ወደ ቤት እንዲትንትን እንዲያገባት እሺ እንዲትለው ነው። ባ ደግሞ የጎዳታል ብዬ ነው እያለች ነው እሱ መያ እና ሁላችሁም፣ አንቺም ወድሻት አይደለም ያችኛውም ወዳት አይደለም አዝናችሁ፣ ሁላችሁ አይደለም ሁላችሁም ማለት ነው ሁሉም ስራ ያዘው፣ ያው ምን ያደል ማኒ ማለት ነው። እና ድራማ ነው ስራ ያዛቸው። አሁን የመዲም ቅመሞች እንኳን አታማኙም። ሲቀጥል አሮዚም ያው እንግዲህ ሰይድ ቀውጥ አፍልቶ ነበረ። አሁን እንግዲህ ወደ ቤቷ በሰላም ገብታለይ፣ ተመልሳለይ። ወደ ቤቷ ስላችሁ ሰይድ ቤት ነው ደግሞ የሄደችው ማለት ነው። እንግዲህ ወደ ሰይድ ቤት ገብታለች። ያው እሱ መየን ለማስቀናት ሆን ምን ሆን ግራ ትጋብቶኛል። እኔ እናንተም አዳረጉት የላቸውም። ስለዚህ ምን እናርግ ነው እምላችሁ አባይ። ይሄ እናንተ ንገር እኮ እናንተም በቃ አደናገራችሁን። እናንተ ራሳችሁ ተደናግራችሁ እኛን ማደናገራችሁ እላችኋለሁ። ስለዚህ ሱመያም በቃ የቅናት መንፈስ ያው ቅናት ይመስላል። አሁን አንቺ እንኳ ማድረግ ያሹው ሱመያ እኮ ማለት ነው፣ የሆነ ቅናት ነገር ነው የሚመስለው። ሀቂቃ ማለት ነው። ለምን ያው እስከ ዛሬ እየተነበርሽ ያዝንሽ መስለሽ ቅናት ነገር ይመስለኛል። ሁላችሁም ያው ድራማን ቢሆን አካሃዱ። አሁን የአንቺ ቅናት ነው። እኛ እኮ ዘትሮ ስትነሳ እኮ ላይ ማለት ነው እኔ ለእሷ ብዬ ነው እኔ ለእሷ ብዬ ነው እኔ ለእሷ ብዬ ነው። እኛ እኮ ነገር ማለት ነው አንድ ነገር ሲሆንልን እኛ እኮ ለእሷ ዝኛ እኮ ነው እንጂ ሌላ ነገር አይደለም ነው የሚባለው።

ያቺም እወደዋለን ትላለ። አንድ የወዲ ወዲያችሁ በቃ ስንት ሴቶች ብትጫረሱበት ነው? እንደ ጫራታ ውጡማ። ጫራታ ጫራታ ይውጣ። እነ ግርም የሚል ባለዘርተም እንደዚህ ሊሆን ቻለ ብሉና፣ በጣም ታስቃላችሁ። ማሰሩ ስራ የለም ማለት ነው። እና ምን የዚህን ያለ አስፈለገ? እናንተ ነገር እኮ በጣም ነው የሚያስቀኝ ማለት ነው። ሳቅ ነው በቃ። ወይ ወይ ወይ ወይ በሉ እናንተ፣ እንግዲህ በሉ በዘና እያላችሁ ማለት ነው። ሰውነ እንደው መጫዋጅ አደርጋችሁት የእናንተ ፊልም ማለት ነው። መርጠ ፊልም እኮ ነው የምትሰሩት፣ ግን ተዋናይ ሁለሁላቸውም ተዋናይ ናችሁ። ከባንድ እንትን ናቸው ማለት ነው። እለዚህ ተዋናዮች ናችሁ ላችኋለሁ። ምርጥ ተዋናይ መቶልና ማለት ነው። እኛ አይደል እንዲህ ሀዋይ ተዋናዎች እኔማው ድራማው እንዴት ነው ማለት ነው? ሲያስደንቁ ነገር አጋባችሁ ይገል ምን ላርጋችሁ ብላችሁ ነው ማለት ነው። እናንተ አባይቤ የኛ ሰዎች አፈጦ በቃ ዛሬ ሰይድ ዛሬ ሱመ ያያለ ማየት ነው። እናንተ ደግሞ የኛ ህዝብ ይሉ ሞኝ ዝም ብላችሁ ትጫወቱበታላችሁ ማለት ነው። ስለዚህ ለምን ነው እዚህን ያህል በነገራችን ላይ ሰይድ ደስ ብሎታል። ዛሬ ሰይድ ያው በደስታ ፈንድቅድቅ ብሏል። ሮዛ ያው እንትን ስላለች ሮዛዬ እንትን ብላለታለች አለ ይችላችኋለሁ። እንግዲህ ሮዛ እኛ በስንት እንደምንበሽ ቃላወቅ ነው። ሮዛዬ እንግዲህ እንትን ብላለኝ ማለት ነው። ሮዚ ሮዚ፣ በቃ ሴር ቤት ጣቅለሽ ገባሻ? አዎ ጦሩ አንገሻ ወይ ታባቱ ነስ እንደዚህ ነው። ሰይድም ዲኗል፣ አንቺም ዲናችኋል። በቃ አብራችሁ ሆዳችሁን አጥባችሁታል። ያጥባችሁትን ደግሞ በደንብ እንዲሰራ እያረጋችሁ እናንተ መኖሩ ማለት ነው። በደንብ አርጎ በደንብ ይታጥብ። በደንብ አጥባችሁታል መሰለኝ። እናንተ እንኳ በደንብ አጥባችሁታል። አሁን ኖርማል ይሆናል። አሁን ጨጓራችሁ በደንብ ይሰራል ማለት ነው። ትክክለኛ ጨጓራ እንደሚሰራ እርግጠኛ ነኝ። አሁን እንኳን አብሽሩ። ጨጓራችሁ በጣም አይፈጭም ነበረ፣ አሁን ግን ይፈጫል። እንዳታስቡ፣ ይሄ ነው ጨጓራችሁ በደንብ እንዲፈጭ አድርጋችሁታል አሁን ያኒ በረኪ ነው ሁሉም ነገር ጥብጥብ ስናደርገው ቆሻሻን ሁሉን በቃ፣ አሁን በደንብ ስለሚፈጅ ምግብ በደንብ አድርጋችሁ እንግዲህ መብላት ነው ማለት ነው። እየተመካከራችሁ በቃ። ሁላችሁም እኮ በአንድ ቤት ገባችሁ አደለ? ይሄ ሁሉ ነገር ግን ለምንድን ነው? አንደኛ ዶራል ነው ዶራል በጣም እየጨመረ አደለም? ይሄ ዶራ ምንዘሬ ጉዳ ፈላ። ለዛ ነው ሁለተኛው። እንግዲህ ያው ሁለተኛው መቼም እንደምታውቁት ነው ያው እንደምታውቁት ነው፣ ግን ሱመያ በቃ ሱመያን ያውን ጭርጭርጭርጭርጭርጭርጭር እያደረጉ ለማቃጠልን ነው እላችኋለሁ። እና እኔ ውዱ ይቺ እናንተ በጣም ጎበዝ በሽ ናችሁ። ያው ሱመያን ግን በጣም እንትን አላችኋት። እውነት ምስኪን ነፈራ አቃጠላችኋት። በቃ አቃጥላ ተንጭርጭራ ተንጭርጭራ እንደው ለመጨረሰው መሰል አላማችሁ እናንተ። ለምን እንዲሁ ባላቅም ማለት ነው ይህ ምስኪን እና በጣም ነው እላችኋለሁኝ። ስለዚህ ካሁን በኋላ ምን እንዲማረግ አለባችሁ ይበቃል ማለት ነው። ሳከን በሩ ሁላችሁም፣ ወይ ሰከን ብዬ ነው የማስበው እና በጣም ነው እናንተ የኔ ወልዶች። ስለዚህ ማለት ጎበዝ ናችሁ ማለት ነው። እና በጣም የእናንተ ጎበዝ፣ ጠንካሮች ናችሁ የምወዳችሁ። እና ሱመያም ያው እንግዲህ ሂጅበት እንላለን፣ ሰይድም ሄድበት፣ በቃ ሂዱበት ነው የምንለው። ሌላ ምን እንላለን? ሄዱበት ጠንከር እያላችሁ፣ የጀግኖች ናችሁ እናንተ። በቃ ጀግና ነን ብያችኋለሁ። ለምን የመዲም ቅመማ ፍታይ ስለምታያችሁ ማለት ነው። ይሄ በረኪና ነው በቃ በየንትኑ፣ ያው አሁን ተበረኪ ነው ተዲኖ። ትዲና ላይ ብለህ ነበር እኮ ሰየው፣ አንተ ትዲና ላይ ብለህ አንተ እኮ አውቃህ ነበረ። ምን ያው እንዲያወቀውም ያው ዲና እልሀለች ማለት ነው። ስለዲያነችልህ ደግሞ መብሩክ ብለናል። እንኳን እንዲያነችልህ ዋናው መዲያኖ ነው። ስለዲያነች ዲያነች ያው በጣም ደስ ብሎናል። በጣም ደስ ብሎናል። እንኳን ዲያነች ነው የምንለው። አልፍ መብሩክ ብለናል እንግዲህ አሁን ደግሞ ምንድን ይዛችሁ እንደምትመጡ እንጠብቃለን። አዲስ ነገር ይዛችሁልን እንደምትመጡ እርግጠኛ ነኝ፣ ተስፋ አለኝ ማለት ነው። ተስፋ አልቆርጥም፣ ተስፋ መቁረጥ ማፊ ማለት ነው። እንግዲህ እንጠብቃለን፣ እንጠብቃለን፣ እንጠብቃለን። በቃ እናንተ ብቅ ባላችሁ ቁጥር ማለት ነው፣ እንደው ብቅ እያላችሁ እናንተ እኮ ገዛ አይደላችሁ። እኛ ደግሞ እንከታተላለን። እኛ መዲሁም ቅመሞች እኮ እናንተ ካላችሁ እኛ ምን ምን ችግርና መሰላችሁ። ዋነው ዋናው እናንተ ኑሩ። እናንተ ኑሩ ጎበዞች፣ ጠንካሮች አይደላችሁ? አዎ። ስለዚህ ጠንካራ ስለሆናችሁ እናንተ ኑሩ ልንላችኋለሁ። ውድ የተከበራችሁ ሕያት ቤተሰቦች ላይክ እና ሼር እያደረጋችሁ ከእኔንም አበረታቶኝ እላችኋለሁ። ሸር አትርሱ። ወዳችኋለሁ።